ከዚህ ከአሰሪና ሰራተኛ ህግ ጋር ተያይዘው የሆኑ አሉ የምትላቸው ሌጋል ሚስ ኮንሴፕሽንስ አሉ የምጠቅሳቸው ፌመስ የሆነ አለ። በጣም ፌመስ የሆነው አንድ ነው፣ ለሁሉም ባለሙያ ከዚሁ በጣም ሰበር ውሳኔ የሰጠበት በጣም ብዙ ክርክር ያለበት ሰራተኛና አሰሪ ራሱ ያልገባው እስከው አንድን ሰው ስድስት ወር ትቀጥረዋለህ፣ ታስተናብተዋል። ስድስት ወር ሲያልቅ ለስድስት ወር ነው የቀጠርኩ፣ ስራው ግን አለ። ስለዚህ አሁን ስራው አለ የለ የሚባለው ስራው ነው እንጂ ውሉ አይደለም። አናድስልህም ተባልኩ ለስድስት ወር ነው ኮንትራት ነው የገባው ይላል። ኮንትራት ነው የገባው እሱም ኮንትራቱ ነው ይለዋል። አስር እንኳን እያወቀ ይመስለኛል ብዙ አስር በዛ ሊሚት ያደርጓቸውና ሰራተኛውም ያምናል። ያን አንዳንዱ ሲያማክር ነው ይን የሚያውቀው ብዙ ፍርድ ቤት ላይ የሚያጋጥመው ይሄ ነው። ማለት የሰበሩ ሰው ከስተመሪ ሆኗል፣ ያኛው ህጉኗል ማለት ነው። የትኛው ይሄ ለስድስት ወር ብሎ ተማምኖ የሚሰሩት ከስተመሪው ህጉኗል። እንደዛ ነው እና ስራውን ነው ስራው ካለ ልትሰናበታችን ስራ ውስጥ ካለ ድረስ ቪን አንድ ሰው አሰሪ አስር ዓመት ብሎ ይቀጥረሃል በል። ስራው ግን በአስር ቀን አለቀ። በስራ መስሎ የምትቀጥለው አይቻልም። ስራው ካለቀ አስር አመት ብሎ ቢቀጥርህ እንኳን ተሰናብታለህ። አስር ቀን ብሎ ቢቀጥርህም ስራው ካለ ትቀጥላለህ። እዚህ ጋር ግን ኤክሰፕሽን ምን አለ? የተወሰነ ስራ ለመተካት ገብተህ ከሆነ የተወሰነ ስራ ለመስራት በግልጽ ለምሳሌ የጎደለ ስራተኛ ካለ እሱን ለመተካት ብቻ በግልጽ ከቀጠረ፣ ወይ ደግሞ የተወሰነ ስራ ለማሟላት ብሎ በግልጽ ከቀጠረ እሱ ኤክሰፕሽን ነው።